ይህ ፍቅር ሲዝም ነው። እኔ ደምሳሽ ነብይ ደምሳሽ ነኝ። ለአምልኮ እና ያዘጋጀ ነው ቤት ነው። እና እንግዲህ እስቲ ወደ ቤት ንግባና ወደ ቤተ ፍቅር ንግባና እስቲ እንወያይ። ወዛ ጋቢው የፍቅር ሲዝም ሃይማኖት መስራቹ ነብይ ደምሳሽ ከሃገር ተሰዶ ኬንያ መግባቱ ተሰምቷል። ሰላም ጤና ይስጥልን፣ ክብራትና ክብራን የአቦል ስትሪም ቤተሰቦቻችን እንደምን አላችሁ? በዛሬ ቪዲዮአችን ከደቂቃዎች በፊት ኬንያ ጎዳናዎች ላይ እየተንቀሳቀሰ ኬንያ መጥቻለው፣ እኔ ከኢትዮጵያ የመጣው ጥቁሩ ነብይ ነኝ እያለ የፍቅር ሲዝምን ሃይማኖትም ተከተሉ እያለ ሲሰብክ የሚታየው ግለሰብ ነብይ ደምሳሽ፣ የፍቅር ሲዝም ሃይማኖት መስራች ኬንያ መግባቱን የሚዳስሰውን ቪዲዮ እንደሚከተለው እናቀርብላችኋለን። በአነጋጋሪ ሃይማኖታዊ አስተምህሮቶቹ የሚታወቀው ነቢይ ደምሳሽ ከኢትዮጵያ ወጥቶ ወደ ኬንያ መግባቱ ተሰምቷል። አቶ ነብይ ደምሳሽ አሁን ላይ በኬንያ መዲና ናይሮቢ አካባቢ እየተንቀሳቀሰ እንደሚገኝም ለማወቅ ተችሏል። ነብይ ደምሳሽ በኬንያ አውራ ጎዳናዎች ላይ እየተዘዋወረ ከኢትዮጵያ የመጣውት ጥቁሩ ነብይ ነኝ እያለ የራሱን ፍልስፍና ፍቅር ሲዝምን በመስበክ ላይ ይገኛል። ነብይ ደምሳሽ ከሀገር የተሰደደው ለደህንነቱ ሲል ወይም ደግሞ ሌላ ዓላማ ይኑረው አይኑረው፣ እስካሁን በግልጽ የታወቀ ነገር የለም። ነገር ግን በናይሮቢ ጎዳናዎች ላይ መገኘታቸው እርግጥ ሆኗል። ከሁኔታዎቹ ቻው ቻዎ ኢትዮጵያ ያለም ይመስላል። በናይሮቢ ጎዳናዎች ላይ ይህ የፍቅር ሲዝም ሃይማኖት ነው፣ ይህንን ሃይማኖት ተቀላቀሉ፣ ከሙስሊምም ከክርስቲያንም የጸዳና መጽሐፍ ቅዱስንና ቁራንን የማይከተል የራሱ ህግ ያለው ወይም የራሱ አስተምህሮታዊ መጽሐፍ ያለው ሃይማኖት ነው። ስለዚህ ይህንንም ሃይማኖት ተቀላቀሉ እያለ እንደሚታየው በቪዲዮ ላይ ይናገራል። ከቀናቶች በፊት የፍቅር ሲዝም መስራቹ ነብይ ደምሳሽ የመናገር ነፃነቴ ተነፍኳል፣ ፖሊስም እያሳደደኝ ነው ሲል በቲክቶክ ገጹ ላይ መውጣቱ ይታወቃል። አወዛጋቢው የሃይማኖት እንቅስቃሴ ፍቅር ሲዝም መስራች የሆነው ይህ ነብይ ደምሳሽ የተባለ ግለሰብ በቅርቡ ባሳየው የቪዲዮ ምስል እንደሚታየው መናገር ነጻነቱ እንደተነፈገና በፖሊስ እየተፈለገ መሆኑን ይናገራል። የመናገር ነጻነቴን ተነፍጎ ፖሊስም እያሳደደኝ ስለሆነ እንዲህ ለብሼ ለመምጣት ተገድጃለሁ ይላል በቪዲዮ ላይ። ነቢይ ደምሳሽ በሁኔታዎች የተነሳ አለባበሱንና መልኩን ለመቀየር መገደዱንም ነው የሚናገረው። በተጨማሪም ለመላው ኢትዮጵያውያን መልእክት አስተላልፏል። ኢትዮጵያውያን ዝም አትበሉ በማለት የህዝብን ትኩረትና ድጋፍም ጠይቋል። የነቢይ ደምሳሽ ይህ መግለጫ ከቀናቶች በፊት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖም ቆይቶ ነበረ። መንግስታዊ አካላቶች በዚህ ጉዳይ ላይ ምንም አይነት አስተያየት አልሰጡም። በአስፓልት ላይ ማስክ አርጎና ራሱን ሸፍኖ እየተንቀሳቀሰ የሚታየው ነቢይ ደምሳሽ ፖሊሶች እያሳደዱኝ ነው፣ ከቤቴም ሸውጄ አምልጫቸዋለሁ ይላል። ከዚህ በመቀጠልም በሌላ ቪዲዮ የኢትዮጵያን ህዝብ ወደ ንቅናቄ ወይም ወደ ትግል ጥሪ ያቀርባል። ፖለቲካዊ አቋም የሌላችሁ ከዘረኝነት የጸዳችሁ፣ ምንም አይነት ሃይማኖትን የማትከተሉ ሰዎች ወደ እኔ ንቅናቄኑ ሲል የንቅናቄ ጥሪም ሲያቀርብ ይስተዋላል። በቪዲዮ ላይ ብራትና ክብሯን በዛሬው ቪዲዮችን ከነቢይ ደምሳሽ ጋር በተያያዘ የወጣውን አዲስ መረጃ እንደዚህ ወደ እናንተ አደረስኩኝ። አብራችሁኝ ስለነበራችሁ አመሰግናለሁ። አቦል ስትሪም የሚዲያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም ብዙ ሰው ዛቻ፣ ጥላቻ፣ ፍራቻ ምናምን እውነት አይወራም። በጣም ብዙ ሰው ነው። ይህ ፍቅሲዝም ነው። እኔ ደምሳሽ ነቢይ ደምሳሽ ነኝ። ይህ ለአምልኮና ያዘጋጀ ነው ቤት ነው። ስቲ አንድ መዝሙር ስቲ እንዘምር።